የቅዱሳን ጽናት፣ እውነተኛ ክርስቲያኖች ደህንነታቸውን ሊያጡ ይችላሉን? በእውነት እንደገና የተወለደ መሆናችንንስ እንዴት እናውቃለን? ይላል። ይሄ በጣም ግሩም ነው። ይሄኛው ደግሞ አጻጻፉ፣ አሁን አስረግጠን እንናገራለን፣ እግዚአብሔር በክርስቶስ ኢየሱስ ሁለንተናዊ ድነትን ሰጥቶናል ይሄ በጣም ግሩም ነው። ይሄኛው ደግሞ አጻጻፉ በጣም ግሩም ነው። ይሄ ሁሉ ጥያቄዎችን ሁሉ እየመለሰ እነዚህ፣ ትላንት ፓስተር እየመለሰልን የነበረውን እነሱን ሁሉ እየጠየቀ ነው። ብዙ ገጽ ነው ለማንበብ አልችልም። አሁን ስለዚህ ታላቅ የተባለው መዳናችን አንደኛ አምላክ ስለከፈለ ከኮስት አንጻር፣ በሁለተኛ ደረጃ ማዳኑ ተች የሚያደርገው ወይም የሚነካው አንድን ግለሰብ ወይም አንድን ሀገር አይደለም፣ አለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህ እነዚህ መጽሐፍቶቹን ለመጠቆም ነው ወደ ቅዱስ መጽሐፍ እንግባና ሉቃስ ወንጌል ምዕራፍ አንድን አውጡልኝ ምዕራፍ አንድ ዘካርያስን ታውቁታላችሁ ዮሐንስ ተጸነሰ ከዛ በኋላ ስም አውጣለት ተባለ ብራና ላይ ጻፈ ስሙ ዮሐንስ ነው ብሎ አለ በዛ ቤተሰብ ያልተለመደ ስም ቢሆንም በሌዋውያን ውስጥ ግን ዮሐንስ ብሎታል ከመንፈስ ቅዱስ የተመረጠ ስም ነው ዮሐንስ ማለት የቃሉ ፍች ምንድን ነው የእግዚአብሔር ጸጋ ማለት ነው ግሬስ ማለት ነው እና ዮሐንስ ተወለደ። ከዛ በኋላ በመንፈስ ቅዱስ ሆኖ ዘካርያስ ዓይኑ ከበራለት በኋላ ትንቢት መናገር ጀመረ። እኔ አሁን ስለ ዘካርያስ፣ ስለ መጥምቁ ዮሐንስ ያወራውን ትንቢት ሳሁን የምፈልገው ወረድ ብሎ ስለ ኢየሱስ ያወራውን ስ የመዳን ቀንድ በሉ፣ የመዳን ቀንድ በሉ ያ የመዳን ቀንዴ ጌታዬ የመዳን ቀንዴ ምንድን ነው? ቀንድ ምንድን ነው? ቀንድ በመጽሐፍ ቅዱስ ኃይል፣ ኃይል፣ ፓወር፣ አውቶሪቲ ወዘተ። ቀንድ እንድሱ ማለት ነው። ኢየሱስን ምን ብሎ እንዳለው ታውቃላችሁ? ማንም እዚሁ እዚህ መሀል እንዲያርጌ ነው፣ እንዲያርጌ ነው ምድ ነው። እንዲ ካላረኩ አልድንም፣ እንዲ ካረኩ ነው ምድ ነው የሚል ሰው ቀንድ አለክ ማለት ነው። እና ብራዘር ቀንዳም ምንም አቅም የለህም። እውነት ልንገር ያለ ኢየሱስ ተስፋ የለህም። ያለ ኢየሱስ እኔ እዚ የመጣሁት ኢየሱስን ላከብር ነው። ዛት ሚስ አንተን ልክህን ለነገር ነው። እግዚአብሔር ወ ኢየሱስን ብቻ አክብረው፣ እዚህ ቤት ማንም ሰው አይታይ። ሸፍነን እስከዛሬ ያቆየህን፣ ያቆየህ የደገፍከን፣ በብዙ ነገር ውስጥ ስናልፍ ያበረታህን፣ አቅማችን፣ ጉልበታችን ስንፍገመገም የደገፍከን፣ ስንወድቅ ያረገጥከን፣ ያነሳህን የእግዚአብሔር ልጅ ኢየሱስ አንተ ብቻ ከፍ በል። የሰው ትምክት የሰው ኃይል ሁሉ ይውደቅ። የአንተ ማዳን፣ የአንተ ጸጋ፣ የአንተ ምረት፣ የአንተ ህይወት እርሱ የተገለጠ ይሁን። እግዚአብሔር ሆይ ኢየሱስን አክብረው። በዚህ ቤት ውስጥ ኢየሱስን ብቻ አክብረው። እኔነት በኢየሱስ ክርስቶስ ስም የተደበቀ የሆነ እኔነት በኢየሱስ ስም የተሰበረ ይሁን። አሜን። ከዛ ምዕራፍ አንድ ላይ እንደዚህ ይላል። ቁጥር 68ን 67 ማንበብ ይቻላል። አባቱ ዘካርያስም መንፈስ ቅዱስን ሞላበትና ትንቢት ተናገረ እንዲህ ማለ፣ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ከጥንት ጀምሮ በነበሩ በቅዱሳን ነቢያት አፍ እንደተናገረው በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። እርግጥ እስራኤላዊ ነው በእርግጥ በሮም ቀኝ ግዛት ውስጥ ያሉ ናቸው። ትልቁ መላቀቅ የፈለጉት ነገር ከአሕዛብ ቀኝ ገዢዎቻቸው መዳን ነው። ግን ለእኛ ከዛም የሚያልፍ መዳን ስለተፈጸመ በዛ አቅጣጫ እንድትሰሙኝ ብዬ ነው። ዘካርያስ እያወራ ያለው መዳን ቀን የሚልበት ምክንያት በዋነኛነት አምልኮተ እግዚአብሔርን በአግባቡ እንዳይፈጽሙ እንደገና በአሕዛብ ምድራቸው ተረግጣ በቤት የፈለጉት ነገር ከአሕዛብ ቀኝ ገዥዎቻቸው መዳን ነው። ግን ለእኛ ከዛ የሚያልፍ መዳን ስለተፈጸመ በዛ አቅጣጫ እንድትሰሙኝ ብዬ ነው። ዘካርያስ እያወራ ያለው መዳን ቀንድ እንደሚልበት ምክንያት በዋነኛነት አምልኮተ እግዚአብሔርን በአግባቡ እንዳይፈጽሙ ከእንደገና ባሕዛብ ምድራቸው ተረግጣ በቤተ መቅደሱ ስራና በአገልግሎቱ ፖለቲካው እየገባ በቀኝ ግዛት ውስጥ ሆነው መሲህ ጠፍቶ በዳይ ዙፋን ላይ ንጉስ ጠፍቶ እንደዚህ ባሉበት ሁኔታ ስለሆነ ያለው ኢየሱስን የጠበቁት ከዛ አቅጣጫ ብቻ ነው። ነገር ግን እናንባው እንደዚህ ይላል። ቁጥር 69 ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቷል። እዚህ ቤት እንዴ የለም አላልኩ? ብላው የለም። ፊደል በፊደል ነው፣ ቁጥር በቁጥር ነው። የመዳን ቀንድን እ እ ምን ማለት ነው? አስነስቶልናል ማለት ምን ማለት ነው አስነስቷል ቢል ለአንተ ይሁን ለማን እንደሆነ አይታወቅም። አስነስቷል፣ ኦኬ ምናምን። ግን አስነስቶልናል ምን ማለት ነው? ኢየሱስ ክርስቶስ አባት ይርዳኝ። ኢየሱስ ክርስቶስ ቃል ስጋ ከሆነበት ጊዜ ጀምሮ ቃል ስጋ ከሆነበት ጊዜ ጀምሮ የሚያደርገው የሚሆነው የሚሰራው ነገር አንዱም ለሱ አይደለም። እስቲ ወክሎኝ ነው በሉ፣ ወክሎኝ ነው በሉ። ቃል ስጋ ሆነ። ለምን ሆነ? ምድርን መጎብኘት አምሮት እንደው እንደው እስቲ እች ያለ ምን ትመስላለች ብሎ ነው ለመጣ ቃል ለምን ሰው ሆነ? ቃል ለምን ስጋ ሆነ? ቤት እግዚአብሔር ካንተ፣ እግዚአብሔር ካንቺ በግል የሚፈልጋቸው ነገሮች አሉ። እነሱን አንዳቸውንም አንተ ላይ አላገኘም አንቺ ላይ አላገኘም ስለዚህ ቃል ምን ሆነ ሰው ሆነ ቃል ስጋ ሆነ በሰውነቱ ቃል ስጋ ከሆነበት ጊዜ ጀምሮ የሆናቸው የሚሆናቸው የሚያደርጋቸው ነገር አንዱም ለእርሱ አልተቆጠረም አንዱም ሊያስቆጠር አልመጣም እንዴት ነኝ እግዚአብሔር አባቴ ሄድኩልህ እኮ በመርከብ ላይ ምንድነው በታንኳ ላይ በባህር ላይ ሊል አልመጣም ዳቦ እያንዳንዷ የሚሰራ አረቅ ወይ ተው እስኪ ቆይ፣ ሲጸነስ ጀምሩ ሲጸነስ ጀምሩ ህፃን ተወልዷል። አሜን አቤት ህፃን ተወልዷል ወንድ ልጅም ተሰጥቷል። አይመጣም። እሱ ለአንተና ለእኔ ነው። እኔ ስወለድ አንተ ስትወለድ፣ ውይ ህፃን ተወለደ ይባላል። ለምን ለማንም ስላልተወለድክ ምንም ስለ ምንም ስለ አታድነን ገለንት ስለዚህ አንተ ጋር ሲሆን ምን ይሆናል? ሕፃን ተወልዷል፣ ለአንተ ነው። ለኢየሱስ እንደሱ አይደለም። ለኢሳይያስ ተወለደ ልትለው ይችላል፣ ለዳዊት ተወለደ፣ ለሙሴ ተወለደ፣ ለአብርሃም ተወለደ። ኢየሱስ ጋር ስትመጣ ሕፃን ተወልዶልናል ማለት የራስህ ነው፣ የምታደርገው ያንተ ነው። ማርያም ይዛው ቆይ ቆይ፣ ማርያም ይዛው ተቀበላታ። ሰውየው ምን ነው ቢሎ እዛው መለሰላት፣ አይኖቼ ማዳንህን አይተዋል ያንን አይተዋል። ማርያም ይዛው ለዓለም የሆነ እዛው ይዛው ሰይፍ ነው በልብሽ ውስጥ የሚያልፉ ይሄ ማለት አድጎ ሊጦርሽ አይደለም ነው አድጎ ሊጦርሽ አይደለም፣ ለዓለም ሁሉ ሲሞት ባይንሽ ታያለሽ ተባለ። ስለዚህ ሕፃን ተወልዶልናል ሲል ለእኔ ነው በሉ አሁንም ወንድ ልጅም ተሰጥቶናል ለእኔ ነው። ቀጥሎ ደግሞ ስሙን ኢየሱስ ትለዋለሽ፣ ወይም ስሙን ኢየሱስ ትለዋለህ ተባሉ። እሺ ስሙ እንኳን ለርሱ ለራሱ ለሱ መጠሪያ ስሙ ነው የተሰጠው፣ ግን ለኛ፣ እስቲ ኢየሱስ ትዝ ይላቸዋል። የሆነ ወንጌል ጋር የሆነ ወንጌል ትዝ አይላችሁም? እሱም ቦታ ሚነግረኝ ኢየሱስ የሆነ ጋኔን አግኝቶ በስሙ ያስወጣ ቀን ትዝ አይላችሁም? የሆነ እርኩስ መንፈስ አግኝቶ የሆነ ቦታ ጋር ኢየሱስ አግኝቶ እንደዚህ አላለውም? አንተ እርኩስ መንፈስ በኢየሱስ ስሙጣ አላለውም? ኢየሱስ በስሙ አጋንንት አውጥቶ አያውቅም እንዴ? አንዳንድ ሰው ይወላችሁ መጽሐፍ ቅዱስን በጣም ጎበዝ አንባቢዎች አሉ። ይሄን ከጨረሱ በኋላ ይሄን የሚያነቧል ነጩ እነሱ እነዚህን ጥቅሶች ያገኛሉ። እነሱ ሰዎች ናቸው ያስቸገሩ። ወገኖቼ ኢየሱስ በስሙ አጋንንት አውጥቶ አያውቅም፣ በስሙ ሙታን አስነስቶ አያውቅም። ለምን ለእኔን ስሙ ለኔ ነው የተሰጣ። መጽሐፍ ነው የሚለው ምንድን ነው የሚለው ከሰማይ በታች እንድንበት ዘንድ ለሰዎች የተሰጠ ለማን የተሰጠ? ለሰዎች ምን የሆነ የተሰጠ? ምን ስም ከሰማይ በታች ሌላ የለም። ስለዚህ በስሙ የኃጢአታችሁ ስርየት ተሰበከላችሁ። ልጆቼ ሆይ ኃጢአታችሁ ስለ ስሙ ምን ሆነ? ተሰርየላችሁ። እያንዳንዱ ታሪኩ ኢየሱስ ሰላሳ ሶስት ዓመት ሙሉ በድህነት ኖረ ምናምን እኔ ምስኪን እንዶ እንዶ እንዶ አይ ብለ ሚላቀሰው ሊኖር ይችላል። ነው አሁን ማስረግጠን እንናገራለን እግዚአብሔር በክርስቶስ ኢየሱስ ሁለንተናዊ ድነትን ሰጥቶናል። መጽሐፍ ቅዱሳችንን ይህንን ሁለንተናዊ ድነት ለማስተማር ከተለያየ ኮርነሮች ከዚህ በፊት አስተምረን እናቃለን። ድነናል፣ እየዳንን ነው፣ እንድናለን። እሱም ሌላ ትርጉም ይዟል አሁን ስለዚህ ድነትን በሮሜ አምስት አስር ላይ ብቻ አሁን አስቀምጣለሁ። ሮሜ አምስት አስር ላይ እንመጣና ድነትን በዚህ ጽሑፍ መሰረት ድነታችንን እንረዳለን። የጌታ ስም ብሩክ ይሁን። ትንሽ ደቂቃ ስለምንቀመጥ ቆመን እናንብበው ይሄን ቃል ከትልቅ የቅርታ ጋር። ሮሜ አምስት አስር አንድ ጥቅስ ናት። ሁላችንም ይህንን ቃል ጮክ ብለን አብረን እንበለው። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ከቁጥር ዘጠኝ ጀምሮ ላንብብ። ይቅርታ ዘጠኝን ይልቁኑ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወት እንድናለን። በሞቱ እንድናለን፣ በሕይወቱም እንድናለን። ጌታ ይባርካችሁ። ተቀመጡ። ክብር ለኢየሱስ ይሁን። ድነት የሚለው ቃል የሚነሳው ከሰዎች ውድቀት ሳይሆን ከእግዚአብሔር ባህሪ ነው። ድነት ለመረዳት እግዚአብሔር በባህሪው ፈጣሪ አምላክ ብቻ ሳይሆን በፍጥረት ውስጥ ያለውን ብሌም በፍጥረት ውስጥ ያለውን ውድቀትና መጋሸብም መልሶ የሚያነሳ አምላክ ነው። እግዚአብሔር መፍጠርንም ሆነ ማዳንንም ለፍጥረት ሰጥቶ አያውቅም። ሁሌ እግዚአብሔር በማንነቱ ፈጣሪ አምላክ እንደሆነ አዳኛ አምላክ ነው። በምድር ላይ የፈጠረው ፍጥረት ሁሉ በፈጠረው ይድናል እንጂ ፍጥረት ራሱን በተፈጠረበት መልክ ስላላመጣ ድነቱንም ማምጣት አይችልም። መጽሐፍ ቅዱሳችን ሲናገር እግዚአብሔር በብሉይ ኪዳን መጽሐፍ ስንመለከት እግዚአብሔር አዳኝ አምላክ ነው። በየትኛውም ሰው በግለሰብ ተመልከቱ፣ በማህበረሰብ ደረጃ ተመልከቱ፣ በአገር ደረጃ ተመልከቱ፣ እግዚአብሔር አዳኝ ነው። ለእግዚአብሔር ከተሰጠው አንዱ ስሙ አዳኝ የሚል ስም ነው። አዳኝ ዴሊቨረር ነው። ምናልባት አሁን ይሄ የገና በዓል ኢየሱስ የተወለደበት አይደለም። አሁን የምናከብረው በዓል ከእሱ ጋር ምንም ግንኙነት የለም። ግን አንዱ ውልደቱ ልንገራችሁ ውልደቱ የኢየሱስ ክርስቶስ ውልደት ሲናገር መጽሐፍ ቅዱስ ኢየሱስን እንዲህ ብሎ ነው ስም ያወጣለት፣ ስሙን ኢየሱስ ትይዋለሽ። ኢየሱስ የሚለው ስም የግሪክ ስሙ ነው። ጆሹዋ የእብራይስጥ ስሙ ነው። ጆሹዋ ወይም ኢያሱ ወይም ኢየሱስ ማለት አዳኝ ማለት ነው። አዳኝ ማለት ነው። ብሉይ ኪዳን ላይ መጽሐፍ ቅዱሳችንን ስትመለከቱ ማዳን የእግዚአብሔር ነው ይላል። ማዳን የማን ነው? የእግዚአብሔር ነው። እግዚአብሔር በባህል አዳኝ አምላክ ነው። በብሉይ ኪዳን እግዚአብሔር በግለሰብ ደረጃ ሰው አድኗል፣ በአገር ደረጃም አገር አድኗል። ነገር ግን መጽሐፍ ቅዱሳችን በአዲስ ኪዳን ያለውን ድነት ዕብራውያን ጸሐፊ በምዕራፍ ሁለት ላይ እንዲህ ብሎ ይገልጠዋል። ይህንን ታላቅ መዳን ይለዋል የአዲስ ኪዳን የተገለጠው በክርስቶስ ኢየሱስ ያየነው ማዳን ታላቅ ማዳን ይለዋል። ታላቅ የተባለበት ዋነኛው ምክንያት እግዚአብሔር መልአክ ልኮ ሰው ያዳነበት አይደለም። እግዚአብሔር ነቢይ ልኮ ሰው ያዳነበት አይደለም። እግዚአብሔር ነገስታትን ልኮ ሰዎችን ያዳነበት አይደለም። እግዚአብሔር ራሱ ወርዶ ያዳነበት ስለሆነ ድነትን ታላቅ ያደርገዋል። ድነታችን ታላቅ የሚሆነው እግዚአብሔር ራሱ የወረደበት ዓላማ ስለሆነ። በሁለተኛ ደረጃ መውረዱ ብቻ አይደለም፣ የተከፈለውን ኮስት ትልቅ አድርጎታል። ሶስተኛ ድሪድም ደምሽኑ ቫስትነት ወይም የማዳኑ አቅምና ስፋትም መዳንን ታላቅ አድርጎታል። ስለዚህ ታላቅ የተባለው መዳናችን አንደኛ አምላክ ስለከፈለ ከኮስት አንጻር፣ በሁለተኛ ደረጃ ማዳኑ ተች የሚያደርገው ወይም የሚነካው አንድን ግለሰብ ወይም አንድን ሀገር አይደለም፣ ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧዋልና ስለዚህ መጽሐፍ ቅዱሳችን ድነታችንን ሰፊ ድነታችንን ትልቅ ይህንን ታላቅ መዳን ቸል እንዳንል ከሚያሳስብበት አንዱ ድነታችን በክርስቶስ ኢየሱስ የተሠራ ድነት ስለሆነ ነው። የጌታ ስም ብሩክ ይሁን። እግዚአብሔር መልካም አምላክ ነው። እግዚአብሔር ድነትን ሲያዘጋጅ ያሳተፈው አካል የለም። ድነትን ሲያዘጋጅ እጁ ናት፣ መድኃኒትን ያበቀለችለት ክንዱ ነው። መድኃኒትን ያመጣው የእግዚአብሔር ክንድ በአዲስ ኪዳን ክርስቶስ ይባላል። አሁን ቀለል ባለ አማርኛ አዳኝ ማን ነው? ኢየሱስ ነው። የዳን ነው ከምንድን ነው? መጽሐፍ ቅዱስ እንደሚነግረን የዳን ነው ከኃጢአት ነው። ይኸው የሮሜ ጸሐፊ ሮሜን በሁለት ይከፍለዋል። አንደኛው በመስቀል የዳንበት፣ ሁለተኛ በህይወቱ የምንድንንበት። ድነታችን በመስቀሉና በህይወቱ ነው። በመስቀሉ የዳን ነው ምንድነው፣ በህይወቱ ውስጥ የምንድነው ወይም ደግሞ በህይወቱ የዳን ነው ነገር ምንድነው የሚለውን ካወቅን ድነታችን ሁለንተናዊ መሆኑ ይገባናል። መጽሐፍ ቅዱሳችን ሲናገር የዳንበት የመጀመሪያው ነገር ሮሜ መጽሐፍ ምዕራፍ 3 ላይ ሲጀምር እንደዚህ ይላል። ቁጥር 22 ላይ ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎሏቸዋልና። ስለዚህ መጀመሪያ የምንድንበት ወይም መዳን ያስፈለገው ነገር ኃጢአት ይባላል፣ ኃጢአት ይባላል። ይህንን ኃጢአት እግዚአብሔር እንዴት ነው ያዳነን? ከኃጢአት እንዴት ነው የዳን ነው ስንል፣ አንደኛ እግዚአብሔር በጽድቅ መንገድ ጽድቁን ሳያጣ እግዚአብሔር አዳነን። እያንዳንዱን ቃለቅ ምን እናውጣ። ቢያንስ ቢያንስ እዚህ ክፍል ላይ አምስት ዋነኛ ቃላቶችን ትመለከታላችሁ። እግዚአብሔር በክርስቶስ ኢየሱስ ማዳን ውስጥ ያጠቃለላቸውን ነገሮች አንደኛ የምትመለከቱት መዳን ያስፈለገን ከኃጢአት ነው። እግዚአብሔር ከኃጢአት ቁጣ ያዳነንን ጽድቅ ወይም ጀስቲፊኬሽን የሚል ቃል በእንግሊዘኛው ይጠቀማል። ጀስቲፋይድ ማድረግ ማለት የተቆጣ እግዚአብሔር፣ በኃጢአተኛ ላይ የተቆጣ እግዚአብሔር ኃጢአተኛ የሆነውን ሰው እግዚአብሔር ያጸደቀበት ኃጢአት የለበትም ያለበት ስሙ ይባረግ እግዚአብሔር ኃጢአት የለበትም ሲል መስቀል ማዕከል አድርጎ ነው። ልጁን ማዕከል አድርጎ ነው። ኃጢአቱን እግዚአብሔር በምትክነት ልጁ ላይ በማስቀመጥ ይህንን በምትክነት ክርስቶስ ላይ የተቀመጠው ኃጢአት ጽድቅ ይባላል፣ ወይም ጀስቲፊኬሽን የምንለው መጽሐፍ ቅዱሳችን ሁለቱ ነው ነው የሚናገረው እግዚአብሔር በጽድቅ መንገድ ሲል መንገዱ ጽድቅ እንደሆነ፣ ሁለተኛም እግዚአብሔር ጻድቅ አደረገን ሲል በኃጢአት ውስጥ የነበርነውን ሰዎች እግዚአብሔር እንዴት እንዳጸደቀ የሚናገርበት ብ ነው። ስለዚህ አንደኛው ይህን ነው የዳኖ ነው ምንድን ነው ትትሉ? አንደኛ እግዚአብሔር ከኃጢያት ቁጣ አድኖናል። ከኃጢያት ኃይል ደግሞ በህይወቱ ማ ነው ቁጣና ከኃጢያት ኃይ በመስቀል አድኖናል። ከኃጢያት ህልውና ደግሞ ወይም ከኃጢያት ፕሬዘንስ ደግሞ እለት እለት በህይወቱ አቅም ያድነናል። ይህንን እመጣበታለሁ፣ ግን የመጀመሪያውን ቃል እንያዝ። ኃጢአት መጽሐፍ ቅዱስ ሲናገር ኃጢያት በሰው ማለት በግለሰብ ደረጃ አልተጀመረም። ኃጢአት የጀመረው በአዳም ስለሆነ ከናንተ በላይ ነው። መጀመሪያ ኃጢአትን ሰው ለማቆም ምናልባት ዛሬ እዚህ ጉባኤ አዳዲስ የመጣ ሰው ካለ እየመጸወተ እየጸለየ ኃጢአት ቅነሳ ውስጥ የገባ ሰው ካለ፣ ወይም ኃጢአት ድለዛ ውስጥ የገባ ሰው ካለ ኃጢአት ኢየሱስ ክርስቶስን በመቀበል የኃጢአት ስሬትን እናገኛለን እንጂ ኃጢአት ከእኛ ስላልተጀመረ ከአባታችን ከአዳም የተጀመረ ስለሆነ እኛ ኃጢአትን ማስወገድም መሰረዝም መደለዝም አንችልም ብንችል ኖሮ እግዚአብሔር ልጁን አይልክም። ስለዚህ ከሰው አቅም በላይ ስለሆነ ነው እግዚአብሔር ልጁን የላከው። ስለዚህ በመመጽወት ኃጢአት አይነፃም። ኃጢአት በመመጽወት አይነፃም። ኃጢአት በጸሎት በመመንኮስ ኃጢአት አይነፃም። ኃጢአት የሚነፃው አንድ ነው። ኃጢአት የሚለቅበት ደም የኢየሱስ ደም ነው። አንዳንድ ጊዜ በቤታችሁ ውስጥ ቀለም ይነካባችኋል ወይም ልብሳችሁ ላይ በጣም ነጭ የሆነ ልብስ ከሆነ ደግሞ ወጥ ይነካባችሁና በሳሙና አይለቅም በመዘፍዘፍም አይለቅም ሌላ ዲተርጀንት ይፈልጋል ኃጢአት በመዘፍዘፍም በምንም ዲተርጀንቱ ብለድ ነው መጀመሪያ ማንም ሰው ማወቅ ያለበት የኃጢአት ዲተርጀንት የኢየሱስ ደም ብቻ ክብር ለኢየሱስ ይሁን ሁሉ ኃጢአትን ሰርተዋል ካለ በኋላ እግዚአብሔር በክርስቶስ ባዘጋጀው ጽድቅ ከኃጢአት ያመልጣሉ እንጂ የሰው ልጆች ከኃጢአት የሚወጡበት ምንም አይነት ሰዋዊ ነገር የለም። ስለዚህ መዳን ያለብን ከኃጢአት ነው። ያዳንን ደግሞ የክርስቶስ ኢየሱስ መስቀል ነው። ይሄ መጽሐፍ ቅዱሳችን ይነግረናል። ስለዚህ ጀስቲፊኬሽን የሚለው ቨርዲጌቱን ወይም ደግሞ በህግና በፍትህ መልክ ውስጥ ተጠያቂ የነበርንበትን ነገር እግዚአብሔር በምትክነት ልጁን በማስቀመጥ ከኃጢአት ይቅር ያለበትን ፍትሐዊ መንገድ ፍትህን ያገኘንበት ኃጢአተኛውም ኃጢአተኛ አይደለም የተባለበት መንገድን አጠቃላይ ጀስቲፊኬሽን ወይም መጽደቅ የሚል ቃል ይጠቀማል። ሁለተኛ በክርስቶስ መስቀል የተሰራው ስራ መዋጀት ይባላል። መዋጀት በክርስቶስ መስቀል የተከፈለውን ክፍያ ማሳያ ነው። ክፍያ የእግዚአብሔርን የፍትህ መንገድ ጽድቅ ብለነዋል። የእግዚአብሔርን የክፍያ መንገድ በክርስቶስ ደም ደግሞ ምን ብለናል? መዋጀት ወይም ሪደምሽን የሚለው ቃልን እንመለከታለን። ለመዳን የተከፈለ ዋጋ መዋጀት ይባላል። መዋጀት ይባላል። ሟጀት የተከፈለውን ክፍያ ያሳያል። ኃጢአታችን ዲማንድ ያደረገውን ነገር የሚያሳየው ደግሞ ማስተሰረይ ወይም ማስተሰሪያ የሚለው ቃል እንመለከታለን። ፕሮፒቲሽን። ኃጢአት የጠየቀው ነገር ደም ሳይፈስ ስሬት የለም። ስለዚህ ስሬት የሚለው ቃል፣ ማስተሰረይ የሚለው ቃል ደም ይጠይቃል። ዲማንዱን ያመለክታል። ደሙ ደግሞ ፔይመንቱን ያመለክታል። ክፍያውን ያመለክታል። የጌታ ስም ብሩክ ይሁን። እና ይህንን እግዚአብሔር ካደረገ በኋላ ይሄ ከተደረገ ክፍያው ከተከፈለ በኋላ እግዚአብሔር ምን አደረገ ብትሉ የሪኮንስሌሽንን ስራ ወይም ደግሞ የመታረቅን ስራ እግዚአብሔር ከሰው ጋር አደረገ። ከሰው ጋር የነበረውን ሪሌሽን እግዚአብሔር እንደመለሰ እንመለከታለን። ሪኮንስሌሽን የምንለው እሱን ነው። ሪኮንሳይል ተደረገ። ይሄ ሁሉ የመስቀል ስራ ነው። ከዛ ህይወቱ ላይ ስንመጣ ውልደትን እንመለከታለን። ህይወቱ ላይ ስንመጣ ቅድስናን እንመለከታለን። ሕይወቱ ላይ ስንመጣ የሚበሰብሰው የማይበሰብሰውን በሚለብስ የሰውነት ህይወት ውስጥ መለወጥን ግሎሪፊኬሽን የምንለውን እናወራለን ማለት ነው። ስለዚህ ሁለንተናዊ ነው አንዱ የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ፣ አት ዘ ሴም ታይም እርገቱን ጨምራችሁ፣ እርገቱ ስራውን ይዞ የገባውን ጨምራችሁ ድነታችንን ሁለንተናዊ አድርጎታል። የጌታ ስም ብሩክ ይሁን። ድናችኋል በምንድና